ሰላም ጤና ይስጥልኝ። ለአሁኑ የያዝነውን መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩም። ቀደም ሲል በአዲስ መልክ ሲሰጥ የነበረው የፓስፖርት አገልግሎት ተቋርጧል። ይህንን በተመለከተ የተጣራ መረጃ ይዘናል። አሁን ላይ ፓስፖርት በምን መልኩ እየተሰጠ ነው ያለው፣ እንዲሁም ፓስፖርት ለማውጣት ከፍተኛ ገንዘብ እየተጠየቀ ነው። ይህንን ተከትሎ ዜጎች ቅሬታ እያቀረቡ ይገኛሉ። በምን ምክንያት ተቋረጠ የሚለውንና የኢሚግሬሽንና ዜግነት አገልግሎት ምላሽን ጨምሮ በዚህ ቪዲዮ የምናቀርብላችሁ ይሆናል። የኢሚግሬሽንና ዜግነት አገልግሎት ከሚያቀርባቸው የፓስፖርት አሰጣጥ አገልግሎቶች አንዱ የሆነው በአንድ ወር ቀጠሮ ለዜጎች ይሰጥ የነበረውን ፓስፖርት አቅርቦት የጊዜ ገደቡና ሁኔታው በግልጽ ባልታወቀ ምክንያት ነው የተቋረጠው። አብራችሁን ስትቆዩ በዝርዝር የምነግራችሁ ይሆናል። አብራችሁን ቆዩ። የኢሚግሬሽንና ዜግነት አገልግሎት ከሚያቀርባቸው የፓስፖርት አሰጣጥ አገልግሎቶች አንዱ የሆነው በአንድ ወር ቀጠሮ ለዜጎች ይሰጥ የነበረውን ፓስፖርት አቅርቦት የጊዜ ገደቡና ሁኔታው በግልጽ ባልታወቀ ምክንያት መቋረጡ ቅሬታ ፈጠረም። ሪፖርተር ያነጋገራቸው ስማቸው እንዳይገለጽ የጠየቁ አንድ ተገልጋይ ለራሳቸውና ለቤተሰቦቻቸው አገልግሎቱን ለማግኘት ባለፈው ሳምንት የመጀመሪያ የስራ ቀናት ወደ አገልግሎት ዋና መስሪያ ቤት ጎተራ አካባቢ በሄዱበት ወቅት በአንድ ወር ቀጠሮ በአምስት ሺህ ብር ክፍያ ሲሰጥ የቆየው የፓስፖርት አቅርቦት አገልግሎት ለጊዜው መቋረጡ እንደተነገራቸው ገልጸዋል። ማሟላት የሚገባኝን ሰነዶች ሁሉ ይዤ ጎተራ አካባቢ በሚገኘው መስሪያ ቤት ደርሼ ወደ ውስጥ ለመግባት ምክንያቴን ለሰራተኞች ባሳወቅኩበት ወቅት በአሁኑ ወቅት እየተሰጠ ያለው ፓስፖርት በሁለት ቀናት በ25 ሺህ ብር ክፍያና በአምስት ቀናት በ20 ሺህ ብር ክፍያ የሚቀርበው ፓስፖርት ብቻ መሆኑ ተነግሮኝ አቅሜ ስለማይፈቅድ ትቼ ተመለስኩ ብለዋል ሪፖርተር ያነጋገራቸው ሌላ አገልግሎት ፈላጊ በበኩላቸው ተመሳሳይ ምላሽ እንደተሰጣቸው ገልጸው ነገር ግን በጊዜያዊነት የተቋረጠው በአንድ ወር ቀጠሮ አዲስ ፓስፖርት የማውጣት ስራ እንደሆነ የራሳቸውን ግምት በመውሰድ ለማሳደስ መጠየቃቸውን አስረድተዋል ይሁንና ደንበኛው ከኢሚግሬሽንና ዜግነት አገልግሎት ዋና መስሪያ ቤት ባሻገር በመሶብ የአንድ መስኮት አገልግሎት በመገኘት በመደበኛ የወርቅ ቀጠሮ ለማሳደስ ጥያቄ ቢያቀርቡም ይህ አገልግሎት እየተሰጠ አለመሆኑን እንደተነገራቸው ገልጸዋል። ሪፖርተር ጉዳዩን በተመለከተ ለኢሚግሬሽን እና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ምላሽ ለማግኘት ተደጋጋሚ በእጅ ስልክ ጥሪዎችና በአጭር የስልክ መልእክት ኤስኤምኤስ ላደረገው ሙከራ ምላሽ ባለመስጠታቸው ሳይሳካ ቀርቷል ብሏል። ይሁንና በቅርቡ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽንና ዜግነት አገልግሎት የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ ሪፖርት አፈጻጸም በተገመገመበት ወቅት የአገልግሎቱን ዋና ዳይሬክተር ጨምሮ ከፍተኛ ኃላፊዎች ከፓስፖርት ጉዳዮች ጋር በተያያዘ ከቋሚ ኮሚቴው ለቀረበላቸው ጥያቄዎች ሰፊ ማብራሪያዎች ሰጥተዋል። የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት የኢሚግሬሽን ዜግነት አገልግሎት በበጀት ዓመቱ የመጀመሪያ ሶስት ወራት ውስጥ ከ500 ሺህ በላይ ፓስፖርቶችን ለዜጎች መስጠቱን ገልጸው በቅድሚያ በአንድ ሀገር የአገልግሎት ምርጫዎች አስፈላጊ ናቸው። ሁሉንም በመደበኛ አጉረን ልናስተናግድ አንችልም ያንንም ምርጫ አስቀምጠን ሰው በአጭር ጊዜ ማግኘት ከፈለገ በአጭር ጊዜ የሚያገኝበትን በረጅም ጊዜም ከፈለገ በረጅም ጊዜ የሚያስፈልገውን አድርጎ የሚያገኝበትን እድል ከመፍጠር አኳያ በርካታ ማሻሻያዎችን አድርገን ኢምፕሊመንት አድርገን ውጤት እያየን መሆኑን ማንሳት እፈልጋለሁ ብለዋል። ኢትዮጵያ በታሪኳ በአንድ ዓመት ውስጥ አራት ሚሊዮን ፓስፖርት መስጠት ችላታውቅም ያሉት ዋና ዳይሬክተሯ፣ ነገር ግን ይህንን በድፍረት ያቀልንበት ምክንያት ፍላጎት በየጊዜው በጣም እየጨመረ ስለሆነ በፍላጎቱ መጠን ልክ የራሳችንን አቅም እያዘጋጀን መሄድ የምንችለው በዚህ ደረጃ ስናቅድ ብቻ ነው። በዚህ ደረጃ ሪፎርሙን ስንሰራና ስናሰፋ ብቻ ነው። በዚህ ደረጃ አቅማችንን ስንጨምር ብቻ ነው። የቁጥር አቅምን በተሻለ ፍጥነት ማሻሻል ካልቻልን የአጭበርባሪውን ብዛት መቆጣጠር አንችልም ሲሉም ተናግረዋል። የኢሚግሬሽን ዜግነት አገልግሎት ምክትል ዋና ዳይሬክተር አቶ ብቂላ መዝገቡ በበኩላቸው ከፓስፖርት አቅርቦት አገልግሎት የሚገኘው ገቢ ከአጠቃላይ የተቋሙ ገቢ ከ25 ወይም 30 በመቶ ከፍ እንደማይል ገልጸው ሰፊ ማብራሪያ ሰጥተዋል። እኛ ከዜጎች የሰበሰብነው 30 ወይም 25 በመቶ እንኳን አይሆንም። ሌላው ቀርቶ እንኳን ለዜጎቻችን የምንሰጠው የፓስፖርት አገልግሎት ዋጋውን ችሎ ነው ወይ ብንል ዋጋውን ችሎ አይደለም። የመሰረተ ልማቱን ጉዳይ መንግስት ድጎማ አድርጎበት ነው እንጂ ተቋሙን ሄዳችሁ አይታችኋል። አዲስ የኤሌክትሮኒክስ ፓስፖርት በሌላ ዓለም ዋጋው አሁን እኛ ከምንሰጠው አምስት ሺህ ብር ጋር እኩል አይደለም ማለት ነው። ነገር ግን በየጊዜው የቱሪስት መዳረሻዎቻችን ባሰፋን ቁጥር ሌሎች ክልል ላይ የአገልግሎት አድማስ ባሰፋን ቁጥር ቱሪስቶች ወደ አገራችን በብዛት በመጡ ቁጥር አሁንም እየጨመረ ይመጣል ሲሉ ገልጸዋል። ተደራሽነትን በተመለከተ የአገልግሎቱ ዋና ዳይሬክተሯ ለቋሚ ኮሚቴው ማብራሪያ ሲሰጡ ከተደራሽነት አኳያ ከዚህ ቀደም ከነበሩት 12 ቅርንጫፎች በተሟላ ሁኔታ ፓስፖርት ይሰጥ የነበረ ቅርንጫፍ እንዳልነበረም፣ ለረጅም ጊዜ ፓስፖርት መስጠት አቁሞ የኖሩ ግን በስም ደረጃ ብቻ ያሉ ቅርንጫፎች እንደነበሩ ጠቅሰዋል። እንደ ወይዘሮ ሰላማዊት ገለጻ የነበሩትንም በተሟላ መንገድ አገልግሎት እንዲሰጡ የማድረግ ስራ በባለፉት ሁለት ዓመታት ሲሰራ ቆይቷል። አሁን ደግሞ ተጨማሪ አዳዲሶችን መክፈት ይኖርብናል በአገልግሎት ተቋሙ ዘንድ በመኖሩ የቅርንጫፎችን ብዛት ወደ 28 ከፍ እንዲል ተደርጓል ብለዋል። የቅርንጫፎቹን ብዛት ከፍ ስናደርግ እንግዲህ ከክልሎች ጋር ንግግር ማድረግ ይጠይቃል። የቦታ ውሳኔ፣ ያለ ቦታ የፓስፖርት አገልግሎት ያው የሴኩሪቲ ተቋም እንደመሆኑ ከፍተኛ ጥንቃቄ ተደርጎበት የሚመረጥ ነው። ከቴሌ ጋር የምንሰራቸው ስራዎች ይኖራሉ። እነዚህ ሁሉ አጠናቀናል። የሰው ቅጥር አለ። ሰው መልምለንና አሰልጥነን መመደባለ እዛ ድረስ ሁሉ ደርሰናል። አሁን የመጨረሻ ደረጃ ላይ ነው ያለነው። ይህም አስፈላጊ ፓስፖርት የአሻራ መውሰጃና ፕሮሰስ ማድረጊያ መሳሪያዎችን ከሚያመጣለን ድርጅት ጋር ባስቀመጥነው እቅድ መሰረት እንዲከፋፈል ማድረግ ነው ብለዋል። ዋና ዳይሬክተሯም የኢሚግሬሽንና ዜግነት አገልግሎት እቅዱ ባስቀመጠው ልክ ያለ መሄዱ ምክንያት የፓስፖርት የአሻራ መውሰጃና ፕሮሰስ ማድረጊያ መሳሪያዎች በጊዜ ተመርተው በጊዜ ያለመምጣትና የመሳሰሉ አንዳንድ ዓለም አቀፋዊ በውጭ አቅሞች ላይ የሚወሰኑ ጉዳዮች በመኖራቸው እንደሆነም ገልጸዋል። ይህንን ግን በተቻለ መጠን ከተቋሙ ጋር የምናደርጋቸውን ንግግሮች በጣም እንዲፋጠኑ ግፊት በማድረግ እዛ ጋ ያለው ችግር እንዲፈታ በማድረግ በአንዳንዱ ደግሞ የግድ መጠበቅ ያሉብን ጉዳዮችም ይኖራሉ ማለት ነው ያንን እያደረግን ዋናው ነገር በኛ በኩል መሰራት ያለበት ጉዳይ በሙሉ ተሰርቶና ተጠናቆ ድርጅቱ መሳሪያዎችን እስከሚያመጣ ድረስ ይወሰደብንን የተወሰነ ያህል ጊዜ መኖሩ ታሳቢ እንዲደረግ ብለዋል። በሌላ በኩል ከአሰራር ሲስተም አኳያ ባሉ ጉዳዮች ላይ ማብራሪያዎች ያቀረቡት የተቋሙ ኃላፊዎች ከዚህ በፊት የነበረው የቆየ ሲስተም ወደ አዲሱ ሽግግር ማድረግ የሚልቅድ ይዞ ሲንቀሳቀስ መቆየቱን ጠቅሰዋል። ዋና ዳይሬክተሯ የሲስተም ሽግግር እያደረግን በተለይም የአስቸኳይ አገልግሎት ሙሉ ለሙሉ በአዲሱ ፓስፖርት እንዲሰጥና በአዲሱ ሲስተም እንዲሆን አድርገናል። ብዙ ጊዜ እዚህ የአስቸኳይ ፓስፖርት አፕሊኬሽን ላይ ብዙ ነገሮች ይነሳሉ። ከዚህ ቀደምም ስናብራራ ነበር። በድሮው ሲስተም እጁን የከተተውን ሰው ከማወቅና ከመለየት አኳያ የተወሰኑ ውስንነቶች አሉ ብለዋል። የአስቸኳይ ፓስፖርት አሰጣጥም ወደ አዲሱ ሲስተም መሸጋሸጉን አክለዋል።